አንዳንድ ሴቶች በማዕበል መካከል እየተጓዙ እንኳን ለምን እንደማይሰምጡ ያለምንም ምክንያት ወጀብ ቢነሳባቸውም እንኳን በማይናወጥ ጸጋ ዳግም እንደሚነሱ አስባችሁ አታውቁም? በዚህ ቪዲዮም በማዕረግ ወይም በመልክ ብቻ ሳይሆን በሕይወታቸው ውስጥ ባለው የመለኮት አሻራ ምክንያት እነዚህን ሴቶች ከሌሎች የሚለያቸውን መለኮታዊ ምስጢር እንገልጣለን። እነዚህ ምልክቶች ለዓለም ባይታዩም ነገር ግን በመንፈስ ዓለም የታወቁ ናቸው። ምልክቶቹም የደረጃ መግለጫ ሳይሆኑ የመመረጥ ምልክቶች ናቸው። ስለዚህ እነዚህ ሴቶች ሕይወትን ኖሮ ከመሞት ባለፈ እንዴት ለታላቅ ጸጋ ታጭተው እንደሚያሳልፉ ለመመልከት ተዘጋጁ። ይህንን ምስጢር አብረን እንግለጠው። አሁን ቪዲዮውን ማየት ብቻ ሳይሆን ወደሚደንቅ መገለጥ ትሸጋግራላችሁ አንደኛ ወደ ሰይፍነት የተለወጠ ጠባሳ አላት ወዳጆች ሆይ እዚህ ጋር ቆም ብለን የመለኮትን አመራረት ሚስጥር ሰማይ ጀግኖቹን ከምቾት ዓለም ሳይሆን ከስብራት መንገድ እንዴት እንደሚመርጥ እንመልከት የተመረጠች ሴት ጸጋን እንደ ልብስ ብቻ የምትለብስ ሴት ብቻ ሳትሆን የደማች እምባዋን ያፈሰሰች የተንገዳገደች ነገር ግን በነዚህ ሁሉ መሃል ጸንታ የቆመች ናት። ይህች ሴት ወድቃ የተነሳችው የወደቀችበት መሬት ለም ስለሆነ ሳይሆን ነፍሷ የማይጠፋ እሳት ስለተጫረበት ነው። ጠባሳዎቿም የሽንፈት ምልክቶች ሳይሆኑ የመዳኗ የመዳኗ ብቻ ሳይሆን ድና የመለወጧ ምልክቶች ናቸው። ተነስታ መቆም ብቻ ሳይሆን ጸንታ ቆማለች። ልክ የወንድሞቹን ፊት ተመልክቶ እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አስበው እንዳለው ዮሴፍ የእችም ሴት ወደ ገደል ብትወረወርም እርሷ ግን ተስፋን ይዛ ወጥታለች። ሊገርላት ያሰበው ነገር ዛሬ የመጠራቷ ትውልድ ስፍራ ሆኗል። ያቆሰላት ነገር መሰሪያዋ፣ መገፋቷም መቀባቷ ሊሆን ችሏል። ሀናን አስቧት። ምንም እንኳን ሀና በመሀንነቷ ምክንያት ለዘመናት ያክል ቢዘባበትባትም ነገር ግን ፈጽሙ እርምጃዎቿን አልገታችም። ይልቁንም በእግዚአብሔር ፊት እምባዋን አፈሰሰች፣ አለቀሰች። ህመሟም ሳሙኤል ለመጠራቱ ምክንያት ሆነ። የመጽሐፍ ቅዱስን ሃያል ነገሥታት የቀባ ነቢይ። በጓዳ እያለቀሳችሁ እጃችሁን ለአምልኮ ከፍ ካደረጋችሁ፣ በክህደት ውስጥ እያለፋችሁ፣ ከቁስል ይልቅ ቃልን ይዛችሁ ከወጣችሁ፣ በእርግጥም የመጀመሪያውን ምልክት ተሸክማችኋል ማለት ነው። ያ ዳግም ለማውራት እንኳን አቅም ያጣችሁበት ህመማችሁ ቅባታችሁ ነው። ያ ዋጋችሁን እንድትጠራጠሩ ያደረጋችሁ መገፋት አሁን ሰይፋችሁ ነው። ምንጊዜም ቢሆን ጠላት በእጁ ያስገባችሁ ጨለማን የሚሰብር ኃያል ጦር እንደተሸከማችሁ አስታውሱ። ራሳችሁን ጠይቁ። በህይወቴ ያጋጠመኝ ትልቁ ህመም ትልቁ መሳሪያዬ ሆኖልኛል። ምክንያቱም የተመረጠች ሴት ምንም እንኳን ዝምተኛ ብትሆንም አቅመ ቢስ ግን አይደለችም። ታሪኳ የቅድስና ነውና ዝምታዋ የተቀደሰ ነው። ቆስላችሁም የምታመልኩ ከሆነ ጠባሳችሁ የእሳት ያክል እያቃጠላችሁ እንኳን ምስጋና ከአፋችሁ የሚሰማ ከሆነ ይህ ምልክት በላያችሁ ላይ አለ ማለት ነው። ሁለተኛ፣ አንዳንዶች የተባረኩ ውብ፣ ስኬታማና በመልካም ነገሮች የተከበቡ ቢመስሉም ነገር ግን ሁልጊዜ ያሉበት ስፍራ እንደማይገባቸው ያስባሉ። ይህ መለኮታዊ አለመርካት ይባላል። ይህ ልክ እናት ልጆቿን ከብርቱ እንቅልፍ እንደምትቀሰቅስ ሁሉ ሰማይም ነፍሳችሁ ላይ የተደረተውን ነገር ሲገፍላችሁ እንደማለት ነው። ከዚህ በፊት ላደጋችሁበት ክፍል አሁን ትልቅ ናችሁ። መንፈሳዊ ሕይወታችሁም እየሰፋና እያደገ በመሆኑ ምክንያት መንፈሳችሁ አርፎ መቀመጥ አይችልም። ዕብራውያን ምዕራፍ 11 ከቁጥር 13፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እነዚህ ሴቶች ለዚች ምድር እንግዶች እንደሆኑ አምነዋል። የተመረጡ ሴቶች ለመጠራት እንጂ ለምቾት እንዳልተጠሩ ያውቃሉ። ልክ በዶሮዎች መካከል እንደተወለዱ ንስሮች ለመብረር ቢታጩም ዙሪያቸው ባለው ነገር ተገድበው መቀመጣቸውን ያውቃሉ። የሆነ ነገር ልክ ስላልሆነ ሳይሆን ተልእኳችሁ ልክ በመሆኑ በህይወታችሁ ውስጥ አለመመቸት እና አለመርካት ይሰማቸዋል። አስቴርን ተመልከቷት። ንግሥት ናት፣ የተዋበች ናት፣ በቤተ መንግሥት ውስጥ ናት። ነገር ግን ውስጧ በፍጹም ምቾት ውስጥ አይደለም። ለምን? ምክንያቱም ከዚህ ግንብ ውጪ ህዝቧን ሊያጠፋ የተነሳ ኃይል አለ። በዚህ ሰዓት ላይ ልትሆንበት የሚገባበት ስፍራ ሆነ እንጂ የእርሷ ጥሪ ቤተ መንግሥቱ አይደለም። በዚህ ጊዜ ቸልብቲ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? የሚሉት የመርዶኪዎስ ኃያል ቃላት ከዘመናት በኋላ እንኳን ዛሬም ያስተጋባሉ። በዚህ ጊዜ ላይ የሚሰማችሁ እርካታ የማጣት ስሜት እንዲህ ነው ተብሎ የሚገለጽ አይደለም። እረፍት ማጣታችሁ አመፃ ሳይሆን መገለጥ ነው። አንዳንዶቻችሁ እያነባችሁ እኔ ለምንድን ነው እንደሌላው ሰው መሆን የማልችለው ብላችሁ ታውቁ ይሆናል። ነገር ግን ሁሉም የተመረጠ አይደለም። በልባችሁ የሚሰማችሁ ስሜት የጭንቀት ሳይሆን የመለኮታዊ ግዳጅ ነው። እግዚአብሔር ጎጆችሁን እየነቀነቀ ያለው የመብረር ጊዜያችሁ በመሆኑ ነው። እንዲህ አይነት ስሜት ተሰምቷችሁ አያውቅም? እንደዚያ ትወዱት የነበረው ስራችሁ አሁን ልክ እስር ቤት የገባችሁ ያክል እንዲሰማችሁ አድርጓል። ከዚህ በፊት ታዘወትሩበት የነበረው ልማዳችሁ አሁን መንፈሳችሁን ይጎረብጥ ጀምሯል። የድብርት ሳይሆን አንዳች ነገር በሕይወታችሁ ውስጥ ሊለወጥ እንደሆነ ማሳያ ነው። እኛም የተመረጡ ሴቶች ይህንን ስሜት ይከተሉታል እንጂ ፈጽሞ በሸልተ አያልፉትም እንላለን። መንፈሳቸውን እየበላ የሚገኘውን ነገር ወደ እግዚአብሔር አምላክ እስትንፋስ እስኪያደርሳቸው ድረስ ይከተሉታል። ስለዚህ ከስፍራችሁ፣ ከልማዳችሁና ከተለመደው አሰራራችሁ እየወጣችሁ ያላችሁ ከመሰላችሁ ቆም ብላችሁ አመስግኑ። ምክንያቱም እግዚአብሔር ለተሻለ ክብር እያጫችሁ ነውና፣ መረባችሁ የተነቃነቀው ወደ ቀጣዩ ምዕራፍ ሊያሻግራችሁ እንጂ ሊጎዳችሁ አይደለም። ልጄ ሆይ አልጠፋሽም። ሦስተኛ ይህ ነው ብለው ሊገልጹት የማይችሉት ለኢፍትሐዊነትና ለሕመም የሚኖር መቆርቆሩ። አሁን ብዙውን ጊዜ የተሳሳተ ግምት ወደሚሰጠው ክፍል ደርሰናል። በዚሽ ምድር ላይ ለሁሉም ግድ የሚላት ልብን ይዛ የምትኖር የተመረጠች ሴት በማታውቃቸው ሰዎች ዜና ታለቅሳለች። በአምልኮ መዝራት ታነባለች። በአካል አይታቸው የማታውቃቸውን እንኳን ሰዎች ሸክም ይዛ ትዞራለች። እናም ብዙውን ጊዜ ይች ሴት ለምንድን ነው እንደዚህ በጥልቀት የሰዎች ህመም የሚሰማኝ በማለት ብታስብም ነገር ግን የዚህ ነገር ምክንያት ሰማይ እምነቱን በእርሷ ላይ በመጣሉ ምክንያት ነው። እምባዋ የሚገልጠው የመንፈስ አለመረጋጋታን ሳይሆን በእግዚአብሔር ዙሀን ፊት የሚቀርበውን ተማጽኗዋን ነው። ዮሐንስ 11:35 ኢየሱስም እምባውን አፈሰሰ። በመጽሐፍ ቅዱስ ውስጥ የሚገኘው ትንሹ ቁጥር ቢሆንም እጅግ ጥልቅ የሆነ ሐሳብን ይዟል። የዓለም ጌታ የሆነው የእግዚአብሔር ልክ አላዛርን እንደሚያስነሳው እያወቀ ለምን ያለቅሳል? ምክንያቱም ወዳጅነት የቅርርብ እንጂ የውጤት ጉዳይ ስላልሆነ ነው። እናም ስትመረጡ፣ እግዚአብሔር የሌሎችን ሸክም እንድትሸከሙ ያደርጋችኋል። ከዚያም ከሚያለቅሱት ጋር ታለቅሳላችሁ ከሚስቁት ጋርም አብራችሁ ጌታን ታመሰግናላችሁ። አሁን ይህ የተደበቀው ምልክት ነው። አንዳንድ ሴቶች አሉ፣ ብዙዎች በማይገባቸው የአምልኮ መዝሙር እንባቸውን የሚያፈሱ፣ ብዙዎች እየሳቁ ባሉበት ክፍል ውስጥ አንዳች ነገር ልክ እንዳልሆነ የሚገባቸው። ይህ የመለኮት ሴንስቲቭነት ምልክት ነው። የዓለም ሀዘን የሚሰማችሁ እናንተ ደካማ ስለሆናችሁ ሳይሆን ስለታመናችሁ ነው። እናንተ ለልጆቿ ለሊት ተነስታ እንደምትማለድ እናት ናችሁ። ሰማይ ከልቡ አምኗችኋል። አሁን አድካሚ ወይንም ከሰዎች የሚያገለል ሊሆን ይችላል፣ ነገር ግን እጅግ አያለሁ። ምክንያቱም ብዙዎች በዐይን በሚፈርዱበት ዓለም ላይ እናንተ በመንፈስ ታስተውላላችሁ ሌሎች በቸልታ ተተውት በሚሄዱት ጉዳይ ላይ እናንተ በጸሎት ትጸናላችሁ። እግዚአብሔር በልባችሁ ሚስጥራትን ሹክ ይላል። ምንም እንኳን ዓለም አልቃሻ ናት ቢላትም፣ ሰማይ ግን ከፍ ያለ ዋጋ ይሰጣታል። እንባሽን አቅልለሽ አትዩ ትንቢታዊ ናቸውና። እናንተ ማየት በማትችሉት ዓለም ላይ ግዛትን እየገነባችሁ ነው። እናም በዚች ምድር ላይ እናንተ ብቻ በዚህ ስሜት ውስጥ ያላችሁ ከመሰላችሁ አትፍሩ። እናንተ ተመርጣችኋል። አራተኛ ያልተመረጡ ጥቃቶችን ታስባለች። ሴት ልጅ በጌታ ስትመረጥ የምትገባው ወደ ጨዋታ ሳይሆን ወደ ውጊያ ስፍራ ነው። እናም ብዙውን ጊዜ ዘውዷ ወደ አናቷ ከመድረሱ በፊት ጥሪዋ ብዙ ውጊያዎችን በመንፈሳዊ ዓለም ውስጥ ይቀሰቅሳል። ይህም ስህተት ስለሰራች ሳይሆን አንዳች ልክ የሆነን ነገር በመሸከሟ ምክንያት ነው። በጨለማ ክፍል ውስጥ ብርሃን ናት። በብርሃኗም ትኩረትን ትስባለች። ብርሃን ደግሞ የሚስበው እይታን ብቻ ሳይሆን ወጊያንም ጭምር ነው። ማቴዎስ ወንጌል ምዕራፍ 5 ከቁጥር 11 ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ይላችኋል። ስድቦቻቸው እንዲሁ ተራ አይደሉም፣ ስንዘራዎቻቸውም የታለሙባቸው ናቸው። ክህደታቸውም ያለ አንዳች ምክንያት አይደለም። የተመረጠችው ሴት የምታበራው ሰይጣን ትኩረት ሰጥቶ ሊመለከታት በሚችልበት መንገድ ነው። ህይወቷ፣ ዓላማዋ፣ ንጽህናዋና ለእግዚአብሔር የምትሰጠው እሽታ በሲሆል ውስጥ ከላይ እስከታች ታች ያስተጋባል። ለሰይጣን ስጋቱ ለመሆን ጮክ ብላ መናገር ራሱ አያስፈልጋትም። እርሷ ልትደበቅ የማትችል ነበልባል ናት። ድንግል ማርያምን እንደ ምሳሌ እንውሰድ። ለእግዚአብሔር የሰጠችው እሽታ ይዞት የመጣው የክርስቶስን መወለድ ብቻ ሳይሆን ሰይጣናዊ የግድያ እቅድንም ጭምር ነበሩ። ለእግዚአብሔር የነበራት መታዘዝ የሄሮድስን ቁጣ በመቀስቀሱ ምክንያት የአካባቢውን ሰው ሐሜትና ወሬ ሁሉ ተቋቁማ ለመሰደድ ተገዳ ነበሩ። ምንም እንኳን ቢዘባበትባትም የተመረጡ ሴቶች የሚደርሳቸው ጥቃት ካሉበት ቦታ ሳይሆን ከተሸከሙት ነገር ሳቢያ እንደሆነ ያውቃሉና ፈጽሞ ወደኋላ አልተመለከተችም። የእግዚአብሔር ሴት ሆይ አድምጪኝ። ያልተጠበቁ የሚመስሉ ጥቃቶችን እያስተናገርሽ ከሆነ ተረግመሽ ሳይሆን በእግዚአብሔር ምርጫ ውስጥ ሆነሽ እንደሆነ አስታውሺ። በሕይወትሽ ውስጥ የሚያንዣበበውን ጥቃት አምልጠሽ ልትወጭው ያለውን ነገር የሚያሳይ ነው። ምክንያቱም ሰይጣን የሚያጠቀው ተሸካሚውን ሳይሆን ፍሬውን ነውና፣ ኢላማው ያረፈብሽ ደካማ ስለሆንሽ ሳይሆን የእግዚአብሔር መሳሪያ ስለሆንሽ ነው። ስለዚህ ስለሚያወሩብሽ ነገር መጨነቅሽን፣ ስለ ቅባትሽ ይቅርታ መጠየቅሽንና እታበሪ ተጠርተሽ ሳለ መደበቅሽን አቁሚ። እነዚህ ቀስቶች ጠቋሚዎችሽ እንጂ መጨረሻዎችሽ አይደሉም። ሰማይ ጀርባሽ ላይ ያስቀመጠው መድረሻሽን እንጂ መጥፊያሽን አይደለም። አስታውሺ ኢየሱስ እንኳን ከመስበኩ በፊት ውጊያው የገጠመው ዲያብሎስ የሚፈራውን ስለሚያጠቃ ነው። ስለዚህ ለምን እኔ ብለሽ መጠየቅሽን አቁመሽ ራስሽን ቀና በማድረግ ከባድ ሸክም ተሸክሜአለሁ በማለት አውጂ። የሚደፋልሽ ዘውድ ዋጋ አለው። ከላይሽ ላይ የሚፈሰው ዘይት እንዲሁ አይመጣም። እናም የተመረጠች ሴት አምልኳን ትቀጥላለች እንጂ ፈጽሞ ወደኋላ አትሸሽም። አምስተኛ በሰዎች ዘንድ ያለመረዳትና የብቸኝነት መንገድ በዚች ዓለም ላይ በእግዚአብሔር ዘንድ የተመረጠችን ሴት የምንለይባቸው ዋነኛ መንገዶች ውጫዊ ጥቃቶች ሳይሆኑ ውስጣዊ ብቸኝነቶች ናቸው። በሰዎች በታጨቀ ክፍል ውስጥ ቁጭ ብላችሁ እንኳን ብቸኝነት ይሰማችኋል። ዝምታችሁ ትዕቢት ተደርጎ ይወሰዳል፣ ማስተዋላችሁ ፈራጅ ያስብላችኋል፣ ድንበር ማበጀታችሁም ተቃውሞ ይባላል። የተመረጡ ሴቶች በስህተት የሚረዱት ግልጽ ስላልሆኑ ሳይሆን ያልተለመዱ ስለመሆኑ ነው። እንደማንም ሰው አልተጠራችምና እንደ ማንም ሰው አትንቀሳቀስም ነው። ሉቃስ ወንጌል ምዕራፍ 5 ከቁጥር 16፣ ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር። የምድር አዳኝ የሆነው ኢየሱስ እንኳን ገለል ይል የነበረው ፍቅር ስላልነበሩ ሳይሆን ከእግዚአብሔር ጋር ኅብረት ያስፈልገው ስለነበር ነው። ብቸኝነት ሁልጊዜም ቅጣት ነው ማለት አይደለም። ለተመረጠች ሴት ብቸኝነት የመዘጋጃ ጊዜዋ ነው። ግዚዋ ሲደርስም በበረሃ ትፈካለች። ማንም ሰው ይተርፍበታን እንኳን ተብሎ በማይታሰብበት ስፍራ ላይ ታድጋለች። መካን በሆነ አፈር ላይ ትለመልማለች። አጋርዋን አይታ ከልጇ ጋር በበረሃ ብቻዋን ብትቀርም ኤሮኢ ይሆንላታል። እግዚአብሔር አያት ሙሴን ተመልከቱት። እስራኤልን ከመምራቱ በፊት ከግብጽ ምድር ብቻውን ቢወጣም እግዚአብሔር ግን አልጣለውም። ዳዊትን ተመልከቱት በአባቱ ሳይቀር ተረስቶ በጎችን ሲጠብቅ ሳለ በእግዚአብሔር ለንግሥና ተቀብቷል ለምን እግዚአብሔር ከመግለጡ በፊት ሊፈውሰው ያለውን የሚደብቅ አምላክ ስለሆነ ብቻችሁን የቀራችሁ ሊመስላችሁ ቢችልም ነገር ግን ተለይታችኋል ስለዚህ ስለዚያ ያላገኛችሁት ሥራ ስለዚያ ያልተጠራችሁበት ድግስ፣ ስለዚያ የተገለላችሁበት ጓደኝነት ማልቀሳችሁን አቁሙና እግዚአብሔርን አመስግኑ ነው። ምክንያቱም የተጋበዛችሁበት ጠረጴዛ ሁሉ ምግብ አይቀርብበትም። እናም እግዚአብሔር ብቸኛ ሲያደርጋችሁ ሊቀጣችሁ ሳይሆን ሊያበረታችሁ ነው። በመለኮታዊ ምርጫ ውስጥ ስትገቡ እግዚአብሔር አምላክ የሚሰራባችሁ ያለምንም ሰው ጣልቃ ገብነት ነው። የሚለያችሁ ከእናንተ ለይቶ ማውጣት የሚፈልገው ነገር ሲኖር ነው። እናም ለውጣችሁ ሲጠናቀቅ ጥንካሬያችሁ ሲመለስ መንፈሳችሁም ሲበስል በዚያ ምድረ በዳ ብቻዋን እንደተወረወረችው ሳይሆን በእሳት የተፈተነች በመንፈስ የተሞላች እንዲሁ ለክብር ዕቃነት የታጨች ሴት አድርጎ ይገልጣችኋል። የእግዚአብሔር ሴት ሆይ፣ ምናልባትም የዝመታ ሲዝን ላይ ሆነሽ ቢሆንም ብቻሽን ግን አይደለሽም። እግዚአብሔርም ፈጽሞ አልረሳሽም። እግዚአብሔር ጥልቅ ሥራን እየሠራ ነው፣ እናም የተደበቀው ነገር በቅርቡ ይገለጣል። ስድስተኛ በጨለማ ውስጥ ታድጋለች። ይህ ማንም ሰው የሚያያት ለማይመስላት ብዙውን ጊዜ ሰርታ ለማትመሰገነውና ድካማ ከማይታይላት የዚህ ሁሉ ነገር ጥቅም ግን ምንድን ነው በሚሉ አይነት ጥያቄዎች ልቧ ለሚዝለው ሴት የሚሆን ቃል ነው። ስምኝማ ተቀብሬ ሳይሆን ተተክለሽ ነው። በነዚህ ሁለት ቃላት መካከል ትልቅ ልዩነት አለ። ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 3 እንዲህ ይላል በስምህም የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። እግዚአብሔር በብርሃን ውስጥ ብቻ ሳይሆን በጨለማ ውስጥ፣ በመድረክ ላይ ብቻ ሳይሆን በጓዳ ውስጥ ይሰራል። የተመረጠች ሴት የምታድገው በጓዳ ነው። ማንም ሳያጨበጭብላት ማንም ትኩረቱን ሳይጥልባት ማንም ሳያረጋግጥላት፣ ልክ በመሬት ውስጥ እንዳለ ዘር። ወደ ታች ቢሸፍኑ፣ ነገር ግን ተመልሰው ይወጣሉ። ከመሬቱ በታች ስራቸው ይንሰራፋል፣ ጠንክረው ይቆማሉ፣ ማንነታቸውም ይጠነክራል። የመደበቅ ጊዜዎቻችሁን አታመሩት፣ ጨለማውን አትርገሙት። ምክንያቱም ሩትን ተመልከቷት። በቦኤዝ መሬት ላይ ያለምንም ማዕረግ ጎሳና ተከታዮች ስትቃርም ለክብር ያበቃት በጓዳ ያሳየችው ትህትና ነው። ዮሴፍን በእስር ቤት ሳለ ተመልከቱት። ሰው ረስቶ ሳለ ያስታወሰው መድህናንም ነው። ሙሴም ቢሆን በበረሃ በጎችን ይጠብቅባቸው የነበሩባቸው እነዚህ የዝምታ ጊዜያት የተቀደሱ ሆነውለታል። እግዚአብሔር የመረጣቸው ሰዎች ብዙውን ጊዜ ከመገለጣቸው በፊት ፈጽሞ ሰው አያውቃቸውም። እድገታቸውም ለእይታ ከመድረሱ በፊት ወደ ታች የሰደደ ነው። እናም ጊዜው በደረሰ ስሩ በጠነከረና ማንነት በተገነባ ጊዜ እግዚአብሔር የሰራውን መልካም ሥራ ይገልጣል። ልጆቻችሁን ብቻችሁን እያሳደጋችሁ ያላችሁ እናቶች፣ ማንም ጎሽ ሳይላችሁ የምትለፉ ሴቶች፣ ማንም በማያይበት ስፍራ የምትጸልዩ ልጆች፣ ማንም በማያመሰግንበት ስፍራ ላይ የምታገለግሉ ሴቶች እናንተ የእግዚአብሔር ድብቅ ሀብቶች ናችሁ። እግዚአብሔር እየገነባ ያለው መድረክን ሳይሆን ማማን ነውና መገፋታችሁን አትጥሉት። የእግዚአብሔር ሴቶች ሆይ፣ ማንም እንደማያያችሁ ቢሰማችሁ የሰማይ አይኖች ግን በእናንተ ላይ ናቸው። የተረሳችሁ ቢመስላችሁም በሰማይ አጀንዳ ውስጥ ናችሁ። የተደበቃችሁ ቢመስላችሁም አድራሻችሁ በእግዚአብሔር መዳፍ ውስጥ ነው። እናንተ ብቻ ማደጋችሁን፣ መጸለያችሁንና መዝራታችሁን ቀጥሉ። ሰባተኛ እስካሁን ድረስ በእነዚህ ስድስት ምልክቶች መሃል ቆማችሁ ጸንታችሁና በእምነት ከዘለቃችሁ፣ አሁን የምታዩት የተመረጠችን ሴት እጅግ ልዩ ምልክት ነውና ራሳችሁን አዘጋጁ። በደረቅ ስፍራ ላይ በማይናወጥ ደስታ አላት። በዙሪያዋ ያለው ነገር ሁሉ እንድትሸሽ እየነገራት እንኳን በጌታ ደስ ይላታል። በማዕበል ውስጥ ፈገግ ትላለች፣ በማጣቷ ውስጥ ትስቃለች፣ በለቅሷ መሃል ታመልካለች። ድርቅንም ፊት ለፊቱ እያየች የውስጧ ሰላም በመንፈሳዊ እንጂ ሁኔታዊ አይደለምና ውስጤ ሰላም ነው እያለች ታውጅበታለች። ደስታ የሚመነጨው ከመሲዋ እንጂ ከስሜቷ አይደለም። እንባቆም ምዕራፍ 3 ከቁጥር 17-18 እንዲህ ይላል ምንም እንኳን በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። አያችሁ፣ ደስታ የተፈጠረውን ነገር አለመቀበል ሳይሆን እጅ አለመስጠት ነው። የተመረጠች ሴት ማለት ልክ ትንቢተ ኤርሚያስ ምዕራፍ 17 ከቁጥር 8 ላይ እንዳለው በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል ማለት ነው። ሌሎች ቢያማርሩም እሷ ግን ታመሰግናለች። ሌሎች በተስፋ መቁረጥ ሲያለቅሱ፣ እሷ ግን ብታለቅስም ተስፋን ይዛ ነው አምልኳ መሰረቱን ያደረገው መቼም በማይለወጠው እግዚአብሔር ነውና ደስታዋ ውጊያዋ፣ ሳቋ መሳሪያዋ፣ ምስጋናዋ አዋጇ ነው። በጉድለቷ ላይ እንኳን እግዚአብሔር በቂ ነው። ምሳሌ 31 ላይ ያለችውን ሴት ውሰዷት። ስለ ወደፊት አንዳችም ሳታስብ ትስቃለች። ሸልተኛ ስለ ሆነች ሳይሆን ስለቀደመችው ነው። ህይወት ፍጹም ሆኖላት ሳይሆን ደስታዋ ፍጹም በሆነ በህይወቷ መልህቅ በክርስቶስ ኢየሱስ ላይ በመገንባቱ ነው። መልሳችሁ ቢዘገይ እንኳን አምልኳችሁ ይቀጥል ይሆን? ሳይከፈሉ የቀሩ ዕዳዎቻችሁ ፊት ለፊታችሁ ሆነው እንኳን አምልኳችሁን ትቀጥላላችሁ? ሰባተኛው ምልክት እንዲህ ነው። ሲኦል ያገኘውን ነገር ሁሉ እያነሳ በሚሰነዝርበት ጊዜ ላይ እንኳን እጆቿን አንስታ እግዚአብሔርን ማመስገን ትቀጥላለች። ይህ ድካም ሳይሆን ውጊያ ነው። እንደ ጳውሎስ እና ሲላስ በደስታ ወይኒዋ ሲናወጥ፣ በሆስፒታል ክፍል ውስጥ ተኝታ እንኳን እጆቿ ለአምልኮ ሲነሱ፣ በእንባ ምስክርነቷን ስታቀርብ በእርግጥም ተመርጣለች። ምክንያቱም ሰይጣን ደስተኛ ሴትን መቋቋም አይችልም። ሰይጣን ሀዘንን ብንወጣውም፣ ደስታ ግን እጅግ አደገኛ ነገር መሆኑን ጠንቅቆ ያውቃል። ደስታ ወደ ሌለው ይጋባል። ደስታ ጠላት እናንተን አንቆ ለማስቀረት ያደረገው ሙከራ አለመሳካቱን ያውጃል። እናም የተመረጠች ሴት እስትንፋሷ ከእርሷ ጋር እስካለች ድረስ ለማመስገን ምክንያት እንዳላት ታውቃለች። ስለዚህ ወዳጆች ሆይ እነዚህ ሰባት ምልክቶች የመለኮት አሻራዎች እንጂ የሰው ልጅ ድክመቶች ወይም የዓለምን ጭብጨባ የሚሹ መለኮታዊ ማረጋገጫዎች አይደሉም። የተፈጠሩት እናንተ ለማሳፈር ሳይሆን ለማሳየት፣ ለመለየት ነው። ከተመረጣችሁ ተቀብታችኋል ማለት ነው። እነዚህ ምልክቶች መታወቂያ እንጂ ሸክሞች አይደሉም። በጓዳ ብታለቅሱም ጓዳ ድረስ ገብቶ ያያችሁ እግዚአብሔር አለ። ሰማይ እያንዳንዷን እንባና ጸሎት መዝግቧል። ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 20 እስከ 21 ላይ እንግዲህ ማንም ራሱን ከእነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ስራ ሁሉ የተዘጋጀ ዕቃ ይሆናል። ከክፉ የጎልማስነት ምኞት ግን ሽሽ በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን እምነትን ፍቅርን ሰላምን አጥብቀ ተከተል ይለናል። እህቴ ሆይ በህመም ውስጥ እያለፍሽ እንኳን መልካም ስራሽን ካላቆምሽ ለብቻሽ ተገለሽ እንኳን መኖር ትችያለሽ። ሰዎች በስህተት እየተረዷችሁ እንኳን መታዘዛችሁን ቀጥሉ። ብቻችሁን ቆማችሁ እንኳን ስታመልኩ ይህ ምልክት እንዳለባችሁ በዚህ ታውቃላችሁ። እናንተ የተመረጣችሁ የእግዚአብሔር ሴቶች ናችሁ። እናም ምድር ምልክቶቻችሁን ባያዩት እንኳን ሰማይ ሁሉንም ያውቃል። እናንተ ሲኦል የሚፈራችሁ ሰማይ ደግሞ የሚወዳችሁ ሴቶች ናቸው። መለኮታዊ እርካታ ማጣታችሁ ችግር ኖሮ ሳይሆን መለኮታዊ አቅጣጫ ነው። እንባችሁ፣ ድክመታችሁ ሳይሆን መንፈሳዊ መሳሪያዎቻችሁ ናቸው። ብቸኝነታችሁ ቁጣ ሳይሆን የዝግጅት ጊዜ ነው። ጨለማችሁ እድገት እንጂ ሞት አይደለም። ጥቃቶቻችሁ ድንገተኛ ሳይሆኑ የታቀዱበት ናቸው። እናም ያ የማይቆመው ነበልባል የሆነው ደስታችሁ የጠላትን ሽንፈት ያውጅላችኋል። እናንተ ተመርጣችኋል፣ ተወዳችሁማል በኃይሉ በእግዚአብሔር ስም አሜን። እስቲ ከእናንተ ውስጥ ተመርጫለሁ የሚል ካለ በኮሜንት መስጫው ላይ ያጋረን። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ፣ እንዲሁም ላይክ፣ ሼር በማድረግ ለወዳጆቻችሁ አጋሩ። ተባረኩ።